አራት ዓመታት በፊት ሳውዲ አረቢያ ህገወጥ ያለቻቸውን የውጭ አገር ሰዎች ስታባረር ኢትዮጵያውያንን ያስቆጣ በደል ተፈጸመ። ያኔ ከሳውዲ አረቢያ ወደ ሀገራቸው የተጠረዙ ኢትዮጵያውያን አዲስ አበባ አይሮፕላን ማረፊያ ሲደርሱ በእስር ቤት በቂ ምግብ አለማግኘታቸውን፣ ድብደባና እንግልት እንደገጠማቸው ተናግረዋል። ኢትዮጵያውያኑ ራሳቸውን ለመጠበቅ ከሳውዲ አረቢያ የጸጥታ ኃይሎች ጋር እስከ መጋጨትም ደርሰው ነበር። በድርጊቱ የተቆጡ ኢትዮጵያውያን አዲስ አበባ በሚገኘው የሳውዲ አረቢያ ኤምባሲ የተቃውሞ ሰልፍ እስከ ማድረግም ደርሰዋል። በሳውዲ አረቢያ የሚኖሩ በተለይም ህጋዊ ሰነድ በእጃቸው ያልያዙ ኢትዮጵያውያን አሁንም ተመሳሳይ ፈተና ከፊታቸው ተደቅኗል። የሳውዲ አረቢያ መንግስት ህገ ወጥ ያላቸው የውጭ ሀገራት ዜጎች ያለምንም እንግልትና ቅጣት ሀገሩን ለቀው እንዲወጡ የዘጠና ቀናት የምህረት ጊዜ መስጠቱ ይታወቃል። ይህ የጊዜ ገደብ ሰኔ 20 ቀን 2009 ዓ.ም ያበቃል። አዋጁ ሁለት ሚሊዮን የሚጠጉ ሀገሪቱ ህገ ወጥ ያለቻቸውን የውጭ ሀገር ዜጎች ይመለከታል። ሳውዲ አረቢያ የተሻለ ስራና ገቢ የሚፈልጉ ኢትዮጵያውያን ከሚያመሩባቸው የመካከለኛው ምስራቅ ሀገራት አንዷ ናት። በዛ ያሉ ኢትዮጵያውያን ግን ሁሉም ህጋዊ አይደሉም። የሳውዲ አረቢያ መንግስትን አዋጅ ተከትሎ የኢትዮጵያ መንግስት የጉዞ ሰነድ ያወጡ ኢትዮጵያውያን ቁጥር ወደ ሀገራቸው መግባት ከሚጠበቅባቸው ቁጥር አንጻር አሁንም በጣም ዝቅተኛ መሆኑን ገልጿል። ኢትዮጵያውያኑ ለምን ወደ ሀገራቸው ለመመለስ አልፈቀዱም? የተወሰኑትን ጠይቀናል። ካሜራ ሳውዲ አረቢያ ስትኖር አምስት ዓመት ሆናት። ለህገወጥ ሰራተኞች የወጣውን አዋጅ ታውቀዋለች። ውሳኔዋም መንግስቱ ውጡ እያለ ቢሆንም፣ እኔ ግን የመሄድ ውሳኔ የለኝም። ቅጣት አለው ብሏል። ቅጣቱን እንቀበላለን እስከሚመጣ ድረስ ማለት ነው። ሀገሬ መግባት ፍላጎትም የለንም። ለምንድን ነው ፍላጎቱ የሌለሽ? ሰዎች ሀገር ገብተን እንሰራለን፣ ምን አይነት አላማ ስላለን እዛ አገር ላይ እዚህ አላማችን አስታክተን ነው መሄድ የምንፈልገው። አላማዋም መጀመሪያ ንብረትና ሀብት ማፍራት ነው። ከቀረጥ ነጻ ንብረት ይዞ መግባት መፈቀዱ ለወጣቷ ጥያቄ ውስጥ አይገባም። ምንም አይረዳኝም። እኔ ብቻ አይደለሁም፣ አብዛኞቹ ጓደኞች የራሱ የመሄድ ፍላጎት የለንም። እኛ ህገ ወጥነን፣ ህገ ወጥን ብንሆን ህገ ወጡነን እዚህ መኖርን ነው የምንመርጠው፣ ሀገር ከመግባት ማለት ነው። ሲሄድ እዛ ለመኖር ነበር አላማዬ። ሀገር ከገባው በኋላ ግን ምንም አይነት ነገር የለም። ሀገር ላይ ለሁለት ወር ነበረ እረፍት የተሰጠኝ ሁለት ወር ራሱ መቀመጥ አልቻልኩም። ሀገር ላይ ማለት ምንም አይነት ነገር የለም። ከዛ ተመልሼ ወደ ስደት መጣሁኝ። ጠፋው ህገ ወጡኖች ብትሰሪ ምንም ቢሆን ሀገርሽ መግባት አይቀርም ትገቢያለሽ። እስር ቤትም ታስረሽ ቢሆን ሳምንት፣ አስራ አምስት ቀን ታስረሽ ቢሆን አገርች ትገቢያለሽ። ህገ ወጥ ነሽ ብትሰሪም ማለት ነው። ስለዚህ በቃ እዛው የመጣው ይምጣ ብለሽ እዛው ለመቆየት ነው ያሰብሽው። እኛ እንግዲህ አይላቪ ሳውዲ ሙጭጭ ብለናል። ከሳውዲ አንወጣም። ሰሚራ ወደ ሳውዲ አረቢያ ከተመለሰች እና በህገ ወጥ መንገድ መኖርና መስራት ከጀመረች ሁለት አመት ሆኗታል። መመለስ ወይም መቅረት የሚለው ጥያቄ የከበደውና መንታ መንገድ ላይ ነኝ ለሚለው ሙሉ ጌታ አማራጭ መንገዶቹ የትኞቹ ናቸው? ለመሄድ የሚያነሳሳ ነገር ያው አገሪቱ ያወጣችው ህግ ካለው አሁን የኢኮኖሚ ሁኔታ በኛ ላይ ተጽዕኖ ፈጥሯል። የትምህርት ቤት ክፍያ ጨምሯል። ሁለት ልጆች ተማሪዎች አሉኝ። ቤት ኪራይም እንደዚሁ ያው እዚህ ሀበሾች ስንኖር ተቻችለን ነው። ለምሳሌ እኔ ለብቻ እንኳን አንድ ሩም ባለሶስት መኝታ ቤት በሁለት ሺህ የሳውዲ ሪያል ብከራይ አንዱ ወይም ሁለቱን ክፍል ለሌሎች አከራይቼ እንደዚህ አቻችለን ነው ኢኮኖሚ የምንኖረው። በአሁኑ ሕግ ግን ይህንን የሚፈቅድ አይደለም። እንደ በፊቱ እንደዚህ ተደባልቀን ወይም የራሳችንን ኢኮኖሚ አቻችለን የምንጓዝበት እድል አይኖርም። ይሄ ደግሞ ያው ተጽዕኖ አለው ማለት ነው እንድንሄድ የሚገፋፋን ነገር። ያው ኢትዮጵያ ሂዶ ደግሞ ራሱ የስራ እድሉ ትንሽ እንትን ይላል። በተለይ በኛ አካባቢ፣ በትግራይ አካባቢ ያለው ሁኔታ ትንሽ ይከብዳል። ለረጅም ጊዜ ከአካባቢው ርቀን መቆየቱ ተጽዕኖ እንዳለ ሆኖ ያው አካባቢው ደግሞ ከግብር ጋር በተያያዘ የስራ እድሉ ትንሽ ችግር አለበት። እኔ ያው የመቀሌ ከተማ ነዋሪ ነኝ። አንዳንድ እዛ አካባቢ መስራት የሚፈልጋቸው ነገሮች ነበሩ፣ ግን ሁኔታዎች እንደፈለግኩት ወይም ደግሞ እኔ እንደጠበቅኩት አይደለም። በኢትዮጵያ ደረጃም ቢታይ በብዛት ስደተኛ በህገወጥ መንገድ እየጎረፈ ያለው ከኛ ክልል ነው፣ በብዛት ከትግራይ ክልል ነው። እንዲሁም ከሰሜን ወሎ፣ ከኦሮሚያ አርሲ አካባቢ፣ የወሎ ከሚሴ አካባቢ እንደዚህ እንደዚህ አይነት ነገሮች አሉ። ስለዚህ ልሄድ ወይ ልቀር የሚለው ነገር አለ። ሁኔታዎች ሙሉ ጌታን እንዲቀር የሚገፋፉት ልጆቹን ጥሩ ትምህርት ቤት ማስተማር መቻል እና የስራ እድል ናቸው። ዞሮ ዞሮ ግን ስጋቱ ያመዝናል። ጊዜ አብረሹ የኖር ህብረተሰብ ሲፈናቀል ሲሄድ ያሳስባል። እኔ በዚህ አካባቢ ያው ባለው በኮሚኒቲያችን ዙሪያም የተወሰነ አስተዋጽኦ አደርጋለሁ። እንደዚህ በግል የተነሳሽነትን አንዳንድ ስራዎችም እሰራ አለ፣ ከዜግነቴ ጋር የተያዘ ማለት ነው። ግን አሁን ህብረተሰቡ ራሱ ቅስቀሳ ስናደርግ መሄድ እንዳለባቸው፣ በኋላ ችግር ላይ ወድቀው ማየት ለእኛም ቢሆን በጣም አስጊስ እንደሆነ ምንም ልንረዳቸው ስለማንችል ስናስረዳቸው አብዛኛዎቹ ፍቃደኞች አይደሉም። አንደኛ ነገር ይህ አዋጅ በሳውዲ የተለመደ ነው፣ አዲስ አይደለም። ሳውዲ እኮ ልክ አዲስ እንደተቆረቆረ ሀገር ነው። በየጊዜው አዋጅ የሚወጣው ምን አዲስ ነገር አለ የሚሉ አሉ። አንዳንዶቹ ደግሞ አሁን ለምን እንሄዳለን? ገና አሁን ሰው በባህር እየገባ አይደለም ወይ? ሂደንስ ምን እናደርጋለን የሚሉም አሉ። እኔ የመኖሪያ ፍቃድ አለኝ ግን አላደል የመኖሪያ ፍቃድ ኑሯቸውም እኮ ይላል ዝርዝሩ ላይ ተንቀሳቅሰው የሚሰሩ የግል ስራቸውን ተቀጥረው በደሞዝ እንደሚሰሩ አስመስለው የራሳቸው ቢዝነስ የሚያጣጥፉ፣ ህጉ ያው ሰፊ ነው። ሙሉጌታ ልሂድ አልሂድ እያለ ነገሮችን በሚያመዛዝንበት ሰዓት፣ ያሲን ወደ ሀገሩ ለመመለስ ወስኗል። ወደ ስደት ያስገደደን ምክንያት ያው ዞሮ ዞሮ ሰርቶ ለማግኘት ብለን በስደት ብለንም መጣን ወደዚህ ሀገር ሳውዲ አረቢያ ገባን። እዚህም ገብተን ስራ ልናገኝ አልቻልንም። ሁለተኛ ደግሞ መንግስታቸው የዚህ ሀገር የሳውዲ አረቢያ መንግስት ግቡ አልፈልግም፣ ግቡ አለ። አማራጭ የለንም፣ ሀገር አለና ወደ ሀገራችን እንገባ። እጃችንን ሰጠን። ያው ብቻ እስር ቤት ነው ያለ ነው። አሁን የሲን አራት መቶ እንሆናለን እስር ቤት ያለ ነው ይላል። እስረኞቹም ለመመለስ ቢፈቅዱና እጃቸውን ቢሰጡም ጉዞው መቼ እንደሚሆን አላወቁም። ምንም ሊያስተናግዱንም ሊልኩንም አልቻሉም። ቢያንስ ጊዛን ከሳምንት አሰሩን። ከዚህ ደግሞ አሁን ሳምንት አለፈን። በቃ ዝም ብለን እየተሰቃየን ነው ያለ ነው። በጥቅል አሁን ግዳ ነው ያለ ነው፣ መካ ማለት ነው። ግዳ እና መካ ማለት ነው። ሽሜት የሚባል እዛ ነው ያለን። አሁን ታክሲ ላይ እንደሚሰራ የነገረን አንድ ኢትዮጵያዊ ብዙ ህጋዊ ያልሆኑ የአገሩ ልጆች ያውቃል። እንደሱ አባባል ስለ አዋጁ ወሬ ሲነሳ የብዙዎች መልስ ተመሳሳይ ነው። ምንም አይነት ስጋት የላቸውም። እንደው በተለይ አንዳንዶቹ ያልቆዩ ሰዎች ናቸው። ምንም አይነት ስጋት የላቸውም። ሰብዳዊ ላይ ያለ ህግ ከአሁን ቀደም የተደረገ ስለሆነ ምንም ችግር እንደለለ ነው የሚነግሩሽ። እንደውም በቤተሰቦቻቸው ናቸው ትንሽ የሚጨነቁት እንጂ እነሱ ምንም አይነት ጭንቀት የላቸውም። በቃ ይሄ ያለ ህግ ነው አረቦቹ ከቤት ካስወጡን እና ካሰሩን ወደ ሀገራችን የሚልኩን ነው እንጂ ምንም አይነት ስጋት የላቸውም። እኔ ያገኘ የሚያመጣቸው አካባቢዎች ማለት ነው። ከአስር አንድ ሰው ነው የምታገኘው ሻንጣ የሚያዘጋጅ ሰው ሌሎቹ ግን ያው ስራ ፈልገው ምናምን ስራ በማፈላለግና በዝቅተኛ ዋጋ ደግሞ ስራ እየፈለጉ ገብተው እረፍት የሚባል ነገር እንደማንወጣ ምናምን ብለው ያሳውቁሻል። ኢትዮጵያውያኑ ወደ ሀገራቸው በፈቃደኝነት እንዳይመለሱው ያደረጋቸው ሌላው ምክንያት ደግሞ ከዚህ በፊት የነበራቸው ተሞክሮ ነው። ዛሬ አራት ዓመት እንደዛ ከዚህ ወደ ኢትዮጵያ የገቡ ልጆች አሉ። እነዛ ሰዎች ተመልሰው በባህር ነው የመጡት፣ ግማቾች ሙተዋል። መስራት እንደማይችሉ ሀገራቸው ላይ በቃ ሁሉም አይኑሮውን ያሳመነ ሰው ነው ያለው እዚህ ቦታ ላይ ማለት ነው ማለት ትንሽ የሆነ ሳንቲም ኑሮት ጥሩ ሳንቲም ኑሮት ያለልን ምናልባት ሞክራለን የሚል ሰው ነው። እያለሁ እዛ ሄጂ ሰርቼ እኔ እንትላለሁ። እኔ በጣም በጣም በጣም ቅርብ የሆነች ልጅ አለች። እዛ ሄዳ ምንም መስራት ያልቻለች ልጅ አውቃለሁ። ነው ራሱ በራሷ ገንዘብ እንኳን መንግስት ረድቷት አይደለም፣ በራሷ ገንዘብ መስራት ያልቻለች ልጅ አለች። ሌሎች ምክንያቶችም አሉ። ስራ አተው ሶስት ወር አራት ወር የተቀመጡ ሰዎች ናያቸው ያሉት። እዚህ ቦታ ላይ በሶስት ወር ውስጥ ስራ ግቶ ደግሞ ብሩ ይዞ ወደ ኢትዮጵያ መግባት በጣም ከባድ ነው። ባዷችን አንገባም በማለት ብዙዎቹ ወደ ኢትዮጵያ እንደማይገቡ ነው ያሉት። ከገንዘብ ያለፈስ ምንድን ነው የሚያስፈራቸው ነገር ያለው? ያው የፖለቲካ ጉዳይ ነው። ፖለቲካው በሙስና በብዙ ነገር ያለ ስለሆነ እዛ ሄደው መስራት እንደማይችሉ የተወሰኑ ሰዎች ይናገራሉ። በተለይ እኔ ራሱ ኢቃማ ኑሮ ምኖር የምሰራ ሰው እኔ ኢትዮጵያ ሄጄ የሆነ ነገር መስራት እንደማልችል አውቀዋለሁ። ራሴ በሙሉ ጌታ እምነት ልሂድ ልቅር የሚለውን ውሳኔ መወሰኑ እንደሱ አንዳንድ ኢትዮጵያውያንን ቢከብዳቸውም በመንግስት በኩል የቀረቡት አማራጮች ጥሩ ናቸው። ሀብት ንብረታችሁ ገንዘባችሁን ውሰዱ ብሏል። ይሄ የሳውዲ መንግስት የሰጠው እድል ጥሩ ነው። ሳውዲዎች እንደዚህ አይደሉም። በአንደኛ ነገር ቸር ናቸው፣ ሁለተኛ ነገር ያው ሃይማኖታቸው ራሱ ፈሪሃ እግዚአብሔር አላቸው። ህብረተሰቡ አሁን ብዙ ደስተኛ አይደለም፣ እኛ ምን እንደምንሄድ እንደምንወጣ። በተለይ የቤት ሰራተኞች ረዥም ጊዜ እነሱ ጋር የሰሩ እንደብቃችኋለን አትሂዱ፣ ምናምን የሚል ተስፋ እየሰጧቸው ነው። መንግስት ግን ቤት ለቤት እንፈትሻለን ይላል። ቤት ደግሞ ወረቀት ለሌለው ሰው እንዳታከራዩ ቤት ለቤት የአረብ ቤትም ሆነ የውጭ ዜጋ ቤት አሰሳ ይደረጋል የሚል ማስጠንቀቂያ ሰጥቷል። ቀኑ የተሰጠው ቀነ ገደብ ደግሞ ከአብይ ጾም፣ የእስላሞቹ ረመዳን ማለት ነው። ከረመዳን ሰላሳ የሚያበቃው አዋጁ። እስከዛው ኢትዮጵያውያኑ ከአንድ ውሳኔ ይደርሳሉ። ልደት አበበ ነኝ።